ይፈታህ ነህ እንዴ ብሎ አላህ ሰው አድርጎ ሲፈጥረን ጭንቅላት ሰጠ። አለቀበ ጭንቅላት ሰጠ ማለት ተምረው እያለ በአቴንዳስ ያመነ ሰው ሁሉ ደሃ። አጋጣሚ ብሎ በሆነ በሆነ ተአምር ወይ የሆነ መሬት ምናምን ጎበዝ ተማሪዎች እስቲ ይህን ጎበዝ ተማሪው ተማሪዎች ከዩኒቨርሲቲ ሰቅለው የመጡ እንደነሱ አቴንዳንስ የሚከታተል የለባቸው። ጧት ገብተው አቴንዳንስ ሁላቸው ሰጠሬ ሲሆ ይውላል እያጠላላሁት ታ በቃ ግን በአብዛኛው ትመለከቷችኋላ። አትስቀሉ። ዩኒቨርሲቲ ግዴለሽም አይደለም። በጣም ታታሪነት ይመስላቸዋል፣ ስለ ጠዋት በጠዋት መገኘት አለባበሳቸውን ማሳመር ከዚያስ፣ ሀያ አመት ሙሉ የሆነ ቦታ ላይ ታገኛቸዋለህ። ግንስ ተግቶ የሚሰራው ታትሮ የሚሰራው አንድ ቦታ ላይ ሁለት አመት ላይቆይ ይችላል። ላይቆይ የሚችለው ሰልችቶት አይደለም። አድጎ አድጎ ገሌ አንተ አይገርምም? መቶ ቆዋሚ ከመጣፉ አራቱ

ደመወዝ ማለት <sighs> አለኝ እና የለኝም ማለት ነው። እየኖርኩም ነው እየሞትኩም ነው እንደ ማለት ነው። ብርሃንም ነው ጨለማም ነው። ደግሞ አንዱን አደለ። የደሞዝ ትልቁ በቃ ሽልማት የመጨረሻው ሳምንት ደሞዝ ኔክስት ዊክ የሆነ ቀን ብቻ ነው ደስተኛ ለምን ለመበደር የሚቻል በነገራችን ላይ የምንቀጥለው ሳምንት ደሞዝ ይወጣል ብላችሁ ስትጀምሩ ከጎናችሁ ያለው ሰው ፈገግ ይላል። ያቃዳው ይገባዋል ወይም ማስተር ይላል። ያው ብድር ለማለት ብቻ ነው። ደሞዝ የተቀበላችሁ እዛ ስልካችሁ ማጥፋት በጣም የተደወለ ስልክ ሁሉ ነው፣ ድምጻችሁ ይለያል። ይሄ ነው ተፈጥሯችን። ማለት መጋበዝ እንፈልጋለን። መጋበዝ ማይፈልግ ሰው ማንም ሰው መጋበዝ ይፈልግ ዋቃ ዛሬ ከደጋ ነ አሁንም ሌላ ሲቸገረ ሰው ማለት ሲቸግረው ብቻ ነው ሰላም የሚሰማው። ችግሩ ውስጥ ተቀብለን ሰላም አይሰማም። መኖርም አለመኖር፣ መሞትም አለመሞትም፣ መሳቅም አለመሳቅም የሆነ የወር አበባ የወር አበባ ሲመጣ እያመማል። አንድ ሳምንት ያማል እስኪመለስ ወይ ምናምን ነገር ያ ወደ ነገራችን ነው ይቻለ